የሰርግ ወቅት ነው። ሰርግን ደግሞ ያለ ቬሎ ማሰብ ከባድ ነው እና ቬሎዎችን ለማየት አንዴ ሱቅ ተገኝተናል። አብራችሁን ሰላም እንዴት ነሽ እንኳን ደህና መጣሽ አመሰግናለሁ እስኪ ስለ ቤታቸው አንዳንድ ነገር ነው የሚገኘው ኖቫ ስፕራይዳሎች ነው ኖቫ ስፕራይደል ደግሞ ቆንጆ ቆንጆ እና አዳዲስ ቬሎችን አስገብተናል በዓልን ምክንያት በማድረግ ምክንያቱም ከበዓል በኋላ ብዙ ሰርጎች ስለሚኖሩ ለሙሽሮቻችን ዲስካውንት ላይ ነን እንደገና አዳዲስ ቬሎችን አስገብተናል ዩኒክ እና ይሄ እያልተለመዱ አይነት ቬሎች ማለት ነው እኛን ልዩ የሚያደርገን ሁሌም በየጊዜው አዳዲስ ቬሎችን ነው የምናስገባው። ሙሽሮች የተለየ ነገር መልበስ አለባቸው ማለት ሁሌም ሙሽራ አዲስ ነገር ትወዳለች። ለዛን አዳዲስ ነገሮችን እናስገባለን ማለት ነው። እነዚህ ስንጀምር፣ ያው እነዚህ ብዙ ጊዜ አሁን ላይ ያልተለመዱ ቬሎች ያልኩሽ እነዚህ ናቸው። እነዚህ ቬሎች ሳተን የምንላቸው ቬሎች ናቸው። ሲምፕል። አሁን ላይ ያው ድሮ ላይ ብዙ አልተለመዱም፣ አሁን ላይ ግን በጣም ፋሽን ናቸው። በጣም ነው የሚያማምሩት። ለፎቶም ለሰርግም ይጠቀሟቸዋል ማለት ነው። እነዚህ አዎ፣ እንትን ነው ሳተን ነው የሆነ ያልተገነነ ሻይን የሚያደርግ ነገር የለውም ማለት ነው። እነዚህ ደግሞ በአብዛኛው ለመስክ ይጠቀሟቸዋል፣ እንደገና ለሰርግም መግቢያ ላይ ተጎታች አላቸው። መግቢያ ላይ ማለት ነው። እነዚህ መግቢያ ላይ ለሰርግ መግቢያ አዳራሽ፣ ትልቅ አዳራሽ ሲሆን እንደ የመጀመሪያ ቬሎ ይጠቀሙታል ማለት ነው። እነዚህ ደግሞ ሲምፕል ናቸው፣ በጣም አይከብዱም። አሁን ላይ በቃ እነዚህ ሻይን የሌላቸው ያልኩሽ ሲንደሬላዎች ለሰርግም ለፎቶ መስከል ላይ ይሆናሉ። እነዚህም እንደዛ፣ እነዚህም ተመሳሳይ ናቸው። እነዚህ ሲምፕል ደሳተን ቬሎቹ ለሰርግ በቃ መገተሪያ ምናምን አይገባላቸውም ለሰርግም የሚሆኑ ማለት ነው። እነዚህ ገና ኔክስት የሚሄጡ ዲዛይኖች ናቸው። ገና አዎ፣ ቀደም ከሁሉም ቀደም ብለን ነው የምናዘው። እና ይሄን ያህል የተለመዱ ቬሎችም እኛ ጋ የሉም ማለት ነው። ምክንያቱም እንዳልኩሽ ያው ሙሽራ አዳዲስ ነገር ይፈልጋል። አዳዲስ ነገር ደግሞ ሲፈልግ ያው ለሙሽራን የምናስደስታቸዋለን፣ እኛም አሪፍ ይሆንልናል ማለት ነው። እዚህም አሉ እጅጌ ሙሉ። አንዳንድ ሰው እጅጌ ሙሉ ይፈልጋል። እጅጌ ሙሉ ቬሎቹ በአብዛኛው ያው ለሰርግ እጅጌ ሙሉ ሊሆን ደስ ይላቸዋል። እነዚህ ነገር አይፈልጉም፣ የማይፈልጉት እንደ አማራጭ ማለት ነው። እነዚህም ያው ተጎታቻቸው በጣም ትልቅ የሆነ ረጃጅም እንደነዚህ ማለት ነው፣ እንደዚህ አዎ። ይሄኛውም በጣም ረጃጅም ለሚፈልግ ለሰርግ መግቢያ፣ እንዲሁም ደግሞ ለመስክ ፎቶ ለሚሆን ማለት ነው። እነዚህ ለሰርግ ነው። ቅድም እያልኩሽ እጅግ የሚሉ ያላቸው በአብዛኛው ለሰርግ ነው የሚጠቀሟቸው። እነዚህም ለሰርግ ተጎታች የሌላቸው በአብዛኛው ለሰርግ ማለት ነው። ሲንደሪላ ናቸው። እነዚህ ደግሞ ከለር የምንላቸው ለመስክ የምንጠቀሟቸው፣ ለበርዝዴይ፣ ለመስክ ፎቶ። እነዚህ አሁን ጥቁር ጓንት አላቸው፣ ኮፍያ፣ ጥቁር ኮፍያ አላቸው፣ ሙሉ ጥቁር፣ ለመስክ በጣም ነው የሚያማምሩት። እነዚህም እንደዛው ለመስክ ፎቶ ለልደት ፎቶ ማለት ነው። አዎ፣ ለብራይዳል አዎ፣ ለብዙ ነገር ይጠቀሟቸዋል። እንደምታያቸው እንደምታቸው ዩኒክ ናቸው። የተለመዱም አይነት አይደሉም የምታያቸው ማለት ነው። አዎ በጣም ነው የሚያምረው እነዚህ ደግሞ ያው ቲውሎች ናቸው ከጀርባ ከጸጉሮች ላይ ቬሎ ከለበሱ በኋላ ጸጉሮች ላይ አድርገሽ እነዚህ በእነዚህ ረጃጅሞቹ መርሜድ ስትለብሽ መስክ ላይ ዘርግት ብሎ በጣም ነው ግርማ ሞገስ አላቸው። እነዚህ ደግሞ አጫጭሮቹ ደግሞ ለረጃጅም እንደዚህ አይነት ቬሎች ለሲንደሬላዎቹ አጥ ለረጃጅሞቹ ማለት ነው እነዚህ የሚሆኑት ከዛ ወደዚህ ስንሄድ ደግሞ እነዚህ ሲምፕል መርሜድ የምትያቸው ነው። በጣም ሲምፕል ናቸው። መርሜዶች ለመስክ ይጠቀሟቸዋል። አንዳንዶቹ ደግሞ ለሰርግ፣ ለኬክ ልክ በሲንደሪላው ከገቡ በኋላ ቅድም እንዳልኩሽ ለኬክ ይጠቀሟቸዋል ማለት ኬክ ቆረሳለች። እነዚህም እንደዚያው ለፎቶ ለመስክ ፎቶም ለሰርግም አሁን ላይ ሲንደሪላ እየቀረ ስለሆነ ለሰርግም ይጠቀሟቸዋል ማለት ነው። እነዚህም እንደዚያው እሻቸው ዩኒክ ናቸው። አሁ ቀልል ያለ ለሚፈልግ ሰው ሻይና የማይፈልግ ሰው እንደዚህ አይነት ይመርጣል ማለት ነው። ሌላ ደግሞ እነዚህ ያው ተመሳሳይ ናቸው። እነዚህ ሲምፕል ናቸው። አሶቹ በጣም የሚያምሩት እንትናቸው ዲዛይናቸው ምን ነገር ይሁን ናቸው። ይሄ ደግሞ ያው የራሱ ቲውላለው የሚውልቅ የሚገባ ነው የራሱ እንደዚህ መስከ ላይ ከፈለግሽ ታውልቃለሽ። ሰርግም ላይ ደግሞ ስገቢ ታረጊ ና ከዛ ደግሞ አውልቀሽ ቀለል ማለት ትቻለሽ ማለት ነው። እነዚህ ደግሞ በአብዛኛው የሚመርጧቸው ፒትልስ ናቸው። ለሙስሊሞች ነው የሙስሊም ቤሉ ናቸው እና ድታቻለው ከኋላ እንደ ሲንደሬላ መሆን ይችላል። መርሜድ ብቻ መሆን ይችላል ማለት ነው። አዎ ይወጣል አለው ድታቻለው ከዛም መውጣት የሚችላል እራሱ ደግሞ እንደ መርሜ ብቻ መጠቀም ትችላለች ማለት ነው። ይችኛውም እንደዛ እነዚህ የሚወጣላቸው እነዚህ ሪቫናች ከኋላ ከኋላ ይወጣሉ። ከፈለግሽ ደግሞ እንደዚህ ማድረግ እንደ አንዱን ቬሎ እንደ ሁለት እንደ ሶስት መጠቀም ትችላለች ማለት ነው። እነዚህም እንደዛ ሲምፕል የምትያቸው ፕላስ ሳይዝ ናት ች ከሰማንያ ኪሎ ምናምን በላይ ለሚሆኑት ማለት ነው። እነዚህም እንደዚያው ቀለል ያለ ትንሽ ሻይን ለሚፈልግ፣ እነዚህ ፓርላ ያላቸው በጣም ነው የሚያምረው። ጓንት አላቸው፣ ኮፍያ አላቸው የራሳቸው አብረውን የሚገቡት ማለት ነው ይችም እንደዛ ሲምፕል ለርሚድ በጣም ሲምፕል ናት ግን ስትለበስ በጣም የሚታምሩ ለፎቶ ይቺ ደግሞ አጭር ቪሎ ናት አሁን ላይ አጭር ቪሎ እየተለመደ ነው ገና ብዙ ማንትን አላለም ግን ለመስክ በኮፍያ በጓንት በጣም የሚታምረው አሁ ለመስክ የሚሆን ማለት ነው አጭር መስክ ላይ አጭር ላይ በጣም ይለበሳል ማለት ነው እነዚህ ደግሞ ከአጭር ቬሎ ጋር አንዳንዶች ያደርጉታል። እንደዚህ ከጀርባ ማለት ነው። እነዚህ ከጀርባቸው ነው የሚያደርጓት፣ ላፊት እንደዚህ ያደርጓታል። እነዚህ ደግሞ ኮፍያዎች ናቸው። እነዚህ ያው ከቬሎች ጋር የሚለበሱ ከሴንደሪላ ጋር፣ ከዚህ ከአጭሩ ጋር እና ከሴንደሪላ ከመርሜድ ጋር የሚለበሱ እንትኖች ናቸው። ያው እዛ ጋም እንደምታያቸው ብዙ አይነት እንትኖች አሉ ማለት ነው። ብዙ አይነት ጓንቶች ብዙ አይነት አማራጮች አሉ። በከለር ጥቁር ከፈለጋችሁ በጥቁርም አለ። በየራሱ የቀሚሱ ቀሚሱ ጋር ተመሳሳይ ከለር ማለት ነው። አሁ ጓንትም አሁን ሻምፓይን ቀሚስ እዛ ጋ አለ። ያው ለሻምፓይኑ ቀሚስ ደግሞ ይሄ ይሆናል ማለት ነው ዋጋቸው እንደ አገባቡ እንደ አዲስነቱ ማለት ነው። እንደ የገባበት ብር ይለያያሉ፣ እና እንደ ዲዛይናቸው ምናምን ይለያያሉ። እነዚህ አሁን ከ25 እስከ 30 ይወጣሉ፣ ለፎቶ ማለት ነው። ለሰርግ ሲሆን ደግሞ ይጨምራሉ። እንደ ወቅቱ እና እንደ ጊዜው እየጨመረ ይሄዳል ማለት ነው። ለምሳሌ የሰርግ ወቅት ሲሆን አዎ ለሰርግ ሲሆን ያው ስልሽ እየጨመረ ነው የሚሄደው፣ ይጨምራሉ። እነዚህ እስከ ሰላሳ ይወጣሉ ማለት ነው። ሲንደሪላዎቹ ደግሞ ከአርባ አምስት እስከ ሀምሳ ባለው እንትን ያው እንዳልኩሽ ይለያያሉ ዋጋቸው። የሚቀንስም አለ የሚጨምርም አለ። ለሰርግ ሲሆን ይጨምራል፣ ለመስክ ሲሆን ይቀንሳል። እንደየቬሎዎቹ ትልቀት አገባብ ትልቀቱ ብቻ ሳይሆን የሆነ ጥራቱና አገባቡ ይለያያል ማለት ነው። እንደ ወቅቱ እንደ አገባቡ ይለያያል ማለት ነው። አሁን ደግሞ አበቦቹን አበቦቹ ላሳይሽ። እያንዳንዳቸው ማለት ለመስክ የሚወጡትና ለስቱዲዮ አብረን ነው ፍሬ የምንሰጣቸው ለሙሽሮቹ አሁን እነዚህ የማይሰሩ አበቦች ናራል ነው የሚመስሉ ግን የዋርንትን ናቸው ግን ናራል ነው የሚመስሉት። እና እነዚህ አሁን የማይሰሩ አይነት አበቦች አይቶ የማይሰሩ አይነት አበቦች ናቸው። ለመስክ ለስቲዲዮ በጣም ነው የሚያምሩት። ለመርሚድ ቀለል ያሉ ግን የሚያምሩ ማለት ነው። እነዚህም ያው እንደምታያቸው ለስቲዲዮ የሚሆኑ አበቦች በጣም ነው የሚያመምሩት። እነዚህም ፍሪ ነው የሚሰጣቸው፣ አብረን ጓንት፣ ኮፍያ፣ አበባ

እነዚህ ደግሞ ተለጣፊ ክራውኖች ናቸው። ተለጣፊ ክራውኖች በአብዛኛው መርሜዶች ላይ እነዚህ በሽፕ የሚወዱ መርሜዶች ላይ እንደዚህ በጎን ይገባሉ ማለት ነው። አዎ በጎን ነው የሚገቡት። እነዚህ እነዚህ ረጃጀሞች ከፊት ለፊትም እንደዚህ ማድረግ ትችላለች፣ ከጎንም ማድረግ ትችላለች። አዎ እንደዚህ እንትን ይላሉ፣ ይዘረጋሉ፣ ይታጠፋሉ እና ከጎን ነው የሚሉት ማለት ነው። እነዚህ ደግሞ ያው ለከለሮች ፒንክ ቀሚስ አለ። ለፒንክ ቀሚስ በከለር እና በልብሱ አይነት ተመሳሳይ የሆነ ተለጣፊ የምንላቸው ክራኖች ናቸው። በጎን በኩል የሚሳቸው ማለት ነው። እነዚህ ደግሞ ይሄኛው ለሙስሊሞች ነው የሚጠቀሙት። እንደዚህ ከፊት ግንባር ላይ የሚደረግ ነው ማለት ነው። እነዚህ ደግሞ ለሲንዲር ቬሎች፣ ለትልልቅ ቬሎች እንደዚህ ቁጭ የሚሉ ናቸው ማለት ነው። እንደ እነዚህ አይነት ክራኖች፣ እነዚህ ሁሉም ተመሳሳይ ናቸው። ለትንሽ ሞደንተኑ ብቻ ክራውኑ ብቻ እንዲታይ እንደገና የሚያደርገው የቬሎ ውበት ብቻ ክራውኑ ብቻ። አበቦቹም እንደዛው ፍሪ ምን ሰጣቸው ናቸው? አሁን ለምሳሌ ያው ላንች አንቺን አይተን ላንችን የሆንሽ ሁሉ ማወቅ እንችላለን። ከሰውነትሽ ጋር የሚሄድ ከራስሽ ጋር የሚያምር ነገር ከቀለሱ እሽከ ከሰውነትሽ ጋር የሚሄድ ልናውቀው ይችላለን ማለት ነው። ለምሳሌ አሁን ይችን ብትለብሳት በጣም ነው የምታምረው ከሰውነትሽ ጋር ትሄዳለች ማለት ነው።